ነው የተፈጠረው። የሆነው ነገር አለ፣ አልቻልኩም። በቃ ይፉ ከኔ እንዳንቺ ጠንካራ አይደለሁም። አሁን የመኖሪ ምክንያት ሳይቀር ነው ያጣሁት። እንዴት ጽ፣ የምኖርበት ምክንያት አጣሁ ማለት ምን ማለት ነው? ለመኖርሽ ምክንያት ወንድምሽ በቂ አይደለም? ጽ፣ አሁን እኮ አንቺ ብቻ ነሽ አለሽው። በምንም ሊቀይርሽ አይችልም። አቃተኝ እኮ ምን ላድርግ? ነገሮች በአንድ ተደራረቡብኝ የለምንም እርዳታ አንድ ሰው ነፃ ማድረግ የሚችል መስሎኝ ነበረ፣ ግን ደግሞ እሱን ለማዳን ያደረግኩት ነገር ሁሉንም ነገር ዞስ ገደል ገባ። በቃ ሺ አሁን ማልቀ ሱንታዩና ምን እንደተፈጠረ ብቻ ነገር ኤፉ፣ ዳጊን ለማዳን የተጓዝኩበት መንገድ ወንድሚን ና ቢኒን ሊያሳጣኝ ነው። እኔ በሰራው ስጠት አንቺ ከፈልሹ መስዋዕት እንኳን ሳይቀር ዋጋ ሊያጣ ነው። ፂ እኔ ምንም እየገባኝ አደለም ስለምን እያወራሽ ነው? ዳግን፣ ከማን የምታድኙ? እኔስ የከፈልኩት መስዋዕትነት እንዴት ነው ዋጋ ላይ ወጣ የሚችለው? ኤፉ፣ ያፌትን የወጋው አቤል ነው። አቤል? አቤል ማን ነው? አቤል የያፌት ያክስት ልጅ። አቤል የያፌት ያክስት ልጅ አው እሱ ነው ዳጊ። አንችን ለመጠበቅ ብሎ እንዲያስፈራራለት ሲልከው እሱ በግሉ ቂም የተነሳ ወጋውና እኔን ካላገናኘው ያፌትን ይወጋው እሱ እንደሆነ ነግሮ አስፈራራም። ከዛ በኋላ ዳጊም የመጀመሪያዎቹን ቀናት ስለፈራ እንድንገናኝ አደረገ። ከዛ በኋላ ያ የተረገመ አቤል የማይሆን ፎቶ አንስቶ ቢኒያም ጋር ይደርስ አደረገ። ዳጊ ሊነ ያጎቱን ስቃይ ማየት ሲከብደው ቤት ጠርቶ ሁሉንም ነገር ነገረኝ። እሺ፣ ከዛስ? ከዛማ አቤልን ለማጥመር ተነጋገረን ያፌትን የወጋ የወጋው እሱ እንደሆነ ሲናገር የሚያረጋግጥ ድምፅ ቀዳን እና በእሱ አስፈራርተን ያፌት ከወንድሜ ምን የምን እንደሚፈልግ አረጋግጦ እንዲያመጣ አስጠነቀቅ ነው እና እንዲያስብበት ጊዜ የሰጠ ነው እና ጥለነው ሄድን። እሱ ግን ከያፌት የበለጠ አውሬ ነው። ከዛ በኋላ ቢኒን አገተው። ቢኒያውን ያገተው እሱ ነው፣ አሁ እሱ ነው። በጣም ብዙ አሰቃይቶታል። ደውሎ ጠርቶ ቅጁን ካላጠፋውት ቢኒያምን እንደሚገለው ነገረኝ። ከዛ በኋላ ጠፋውት። እና ኮፒ አላደረጋችሁትም ነበር። እሱም ማዳጊ ጋ ነበረ። እና ጥሩ ነዋ አሁን ቢኒያም ስለመለጠ ቪዲዮን ለፖሊስ እንሰጣለን፣ ወይም ደግሞ ለያፌት ሰተን እራሱ በገዛ እጁ ቅጣቱን ይሰጠዋል። እሱ እጅ ላይ እኛ ከያዝኑ ድምፅ በላይ እኛን እንደፈለገ የሚያሽከረክርበት ቪዲዮ አለው። አንቺንም የከፈልሽን ዋጋ የሚያሳጣሽ እሱ ነው። አልገባኝም፣ ፂ። ቆይ ምን እያልሽ ነው? መቼም የናታን ቪዲዮ እሱ ጋር አለ እያልሽኝ አይደለም አይደል? ከያፌት ፒሲ ላይ ኮፒ አድርጎ ወስዶ እያስፈራረኛለው በሱ ነው

በሚያሳዝን ሁኔታ አቤል ሁሉንም መረጃ ይዞ ፂንና ኤፍዬን አስለቀሳቸው። ሰላም ጤና ይስጠልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደስ ቻናል በሰላም መጣችሁ። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት ማለት ነው፣ ኤፉና ፂ ሲላቀሱ ነበረ። እንግዲህ ኤፉ ፂን ለማጽናናት መታ እራሷን ስታለች። እንግዲህ ኤፉ ያሰበችው ሌላ ነው፣ እራሷን መስዋዕትነት የከፈለችው ለዚህ ነው ወይ በማለት በጣም ያለችበት ሁኔታ ግራ በሚያጋባ ፂን አጽናናለሁ ብላ ሁሉንም ነገር በለቅሶ ነገረቻት። አንቺ ጠንካራ ነች። እኔ ግን ፍጹም ጠንካራ አይደለሁም፣ ምክንያቱም ወንድሜንና ቤኔን አድናለሁ ብዬ የገባሁበት ነገር እንኳን ላድን ሁለቱንም ከሚያስወጣ ነገር ነው የገባሁት። ስለዚህ የእኔ ብቻም ሳይሆን የአንቺ ራሱ ይሄ ሁሉ ዓመት የከፈልሽለት መስዋዕትነት እንዲሁ ቀርቷል ስትላት ኤፍዬም እንዴት? ምንድነው ነገሩ? እየገባኝ አይደለም በማለት ትጠይቃታለች። እዚህም እንግዲህ ሁሉንም ነገር የአቤልን ስራ ትነግራታለች። የወጋው ናት የወጋው ያፌትን እሱ እንደሆነ ስትነግራት በፍጹም ታዲያ፣ ከሆነ እኮ መረጃው ካላችሁ ለራሱ ሰጥቶት ራሱ ይደለው በማለት ነበረ የወሰነችው። ይሄ ማድረጉማ በጣም ቀላል ነበር። ነገር ግን አሁን ላይ የእኛ ብቻ ሳይሆን የአንቺ ራሱ ፋይል ከላፕቶፕ ውስጥ ይዞታል በማለት ጥያቄና መልሷን ትሰጣታለች። የዚህ ጊዜ ኤፍራታ ምትሁ እንዴት እንዴት ሊሆን ቻለ በማለት ልታምን አልቻለችም። ሁሉንም ነገር አስረዳቻት። እኛም ሪከርዱን ይሰንበት ይዘንበት ሁሉን ነገር ያልሆነ ፎቶ ለቢን ይላከበት ሁለተኛ ደግሞ በቃ እሱን እያስፈራራና የእሱን ፎቶ እየላከ ገለዋለሁ ከምገለው ይህን ሪከርድ አጥፉ ሲል አጠፋሁን ለከኔ ላይ ነገር ኮፒ ለምን አላረግሽም? ስትላት ኮፒው ዳግም ላይ አለ ብላ ትነግራታለች። ይህ ጊዜ ኤፉ እንግዲህ የእሷም የሁሉ መስዋዕትነት የከፈልኩለት ይህ ነውም በቃ ድርጊት ማለት ነው፣ በማለት በለቅሶ እራሷን እንትን ብላ ትነሳና ትሄዳለች። ይህ ጊዜ በቃ ተረጋጊ በማለት ፂን ለማጽናና መጣ። እራሷ እያለቀሰች ሂዳለች ማለት ነው። ሁለተኛ እንግዲህ ናታን ወደ አዲሱ ስራ ገብቶ እስካላውቀው ብሎ የጠበቀው ሌላ ነው ያፌት ያገኘው ስሙን ቀይሮ የራሱ ወንድም ናታን ነው። አንተ ነህ ማለት ነው ይሄን ድርጊት ያደረግከው። ኤፍራታ ጋር ሆናችሁ በአንድ እሷን አግብቼ ያለሁት እሷን በዚህ እየሰራች ነው ማለት ነው በማለት ኤፍራታንም ካለ ስራዋ ሲሆነ ጅላት ነበረ እንግዲህ። ኤፍራታንም በዚህ አይነት ደረጃ እኔ ኤፍራታ የምትባል ሴት እረስቻለሁ አድሷ አዲስ ህይወት አዲስ ፍቅረኛ ላይ በማለት መልስ ይሰጠዋል። ናታንም የተላከልህ ነገር ይህ ነው። አሁን አስራ አምስት ደቂቃ ያልከው ለአስራ አምስት ደቂቃ ቁም ያለው ብሎ እንትን ሲለው እንዴት እኳንታ ያተልካሻው ያፈሪው ያፈሪው ናታን ነህ ሲለው ናታን አይደለሁም ብሎ ስሙን ፍሮር ነው መስ ያለው ብሎ ይሰጠዋል። ይዝህም ጊዜ እንግዲህ አቶ ኤፍ ማን ነው? አቶ ያፌት ሊያምን አልቻለም። የሚሆንበት ቅጡ ገፋው። እንዴት በዚ ስራ ውስጥ እሱን ላገኘው ህልምን የሆነበት የጠበቀው ሰው ሌላ ያገኘው ናታንን፣ ግራ እስከሚገባው ድረስ የሚሆነው ቅጡ ጠፋ። የሰጠው ደቂቃ ይሄ ነው። በቃ ልሄድ ነው፣ አስብበት ብሎት ከዛ ትቶት ይሄዳል። ሌሊት ጊዜ ያፊትም የሚሆንበት ቅጡ ጠፋው። ተቀናቃኝ እንዴት መጣ? የእኛን የሚበልጠን ስራ አንተ ነህ ያከሰርከኝ ከኤፍራታ ጋ ሁነህ ነው በቃ ኤፍራታ ጋ እየሰራ ነው ማለት ነው በማለት ነበር ኤፉን ሲላትም የነበረው። ሁለተኛ እንግዲህ ቢኒና ፂ በዛህ አይነት ደረጃ ሲገናኙ ይታያል። የዚ ጊዜ ደግሞ ቁስሉን ተሻለ ብላ ስነካበት ከሱ ጋራ ያለች ነገር ምንድን ነው በማለት በዚህም አጋጣሚ ሲያናግራት እሷም እንዳንተ አይነት ተልካሻ ከኋላ መጥቶ ይዞ መደባደብ ጀግና አይደለም፣ ጀግና ማለት ፊት ለፊት መቅጠም ነው በማለት ቢኒም በተናደደ በተናደደ ጊዜ ይህን ነገር ይለዋል። የዚህም ጊዜ ፂም ወደ ለቅሶዋ ታመራለች። እሱ ግን ያ ቃል ስላለ ወንድምሽን እና ቢኒን እገለዋለሁ የሚለው ነገር ስላለ ለቢኒ መናገር ፈርታለች። ንገሪ በቃ ነገሪኝና እውነት አፍቅረሽ ነው ከዚህ ጋራ እንደዚያ ያልሽኝ? ምንገዴን እንትና ያልሽው ያ እንግዲህ በስልክ እያወራች ከዳቂቃ ያወራቸው ኖሬ እውነት አስመስለው ያንን ነበረ የተረዳው በአእምሮ ነገር ግን እያስጨነቀ ነበረው። እሷ ጎን ደግሞ መቶ ሄኛው አቤል ሲያናግራት ነበር። እሷም ግን በለቅሶና በፍርሃት ስታናግረው ነበር። ዞር በል ውሻ ነህ፣ አንተም ከወንድምህ የባስክ ውሻ ነህ እያለች ስጮበት ነበረ ማለት ነው። እሷን በማስፈራራትና ያንን መረጃ በመያዝ ነበረ ይሄን ሊያስፈራራትና እንድትጠጋው ሊያደረገው። ነገር ግን አሁን ላይ ፂም ኤፉም በዙ ስራ በጣም እንትን ብለዋል ማለት ነው። እንግዲህ እሱም ወደ እንግዲህ ወደ ታሪኩ ጋር በመደወል ያፌት ታሪኩና ያፊት ተገናኝተዋል። እያልጠበቅነው ሰው ነው እንደዚህ የሆነው እኮ የምናውቀው ያ ናታን እያለ ይህ አውቀው ሰው ናታን ሆኖ አግኝቶበታል በስራውም ደው ሁሉን ነገር ያወቀው ተቀናቃኝ የሆነበት ስለዚህ እሱን ደግሞ ማጥፋትና ማስወገድ ይፈልጋል። እሱንም ብቻ ሳይሆን ኤፍራታንም ጨምሮ የዚህ ጊዜ ለታሪኩ ሁሉንም ነገር ሲያጫውተው፣ ታሪኩ ደግሞ ምን የሚል መልስ ነው የሰጠው? ታሪኩ እኔህን ነገር አባትየው ወንድሙ መሆኑ ያውቃል፣ ወንድሙ መሆኑ ፂምህቱ እንደሆነች ያውቃል። ያፌት ማለት ነው ታሪኩ ምን ቢለው፣ ዛሬ ጥሩ አስተሳሰብ ነው እንትን ያለው ይሄ እኔ ካንተ በላይ የማውቅ አይደለሁም፣ ቢሆንም ግን በሁሉም ነገሮች የማማክር የምታማክረኝ የቅርብ ጓደኛህም በስራም ላይ አብሬ ያለሁት ወንድምህም እንደ ሁሉም ነገር ነኝ፣ አማክሬህ ካንተ በላይ ባላቅም፣ ነገር ግን አሁን አባትዬው በሰራው ልጁ እንደዚህ ማድረግ አለብን። ወይ ሲለው ምንም ቢሆን አደርገዋለሁ የሚል ነበር። አንተ ዝም ብለህ ስራህን ስራ አደርገዋለሁ ብሎ ለታሪኩ ይነግረዋል። ታሪኩም ወንድም ከሆነ ፍጹም አባት በሰራው ይሄን ነገር አታደርግ ነው ያለው። እንግዲህ እሱ የሁለት ዓመት ሆኖ አባቱ የናታንን እናት ያገባል፣ የዚህ ጊዜ ናታን ይወለዳል። እሱ ይሱን ተንስ ባለ ሰዓት አባቱ እናቴ ጋር ሳይመጣ በዛው ቀረ ብሎ የአባቱን በቀል ልጆችን በዛ አይነት እያሳደደ የሚገኘው በዛ በቀል ነው አያቸው። የሰው ልጅ ያ ሰው በሰራበት ይጠየቃል እንጂ ናታንን ሊያሳድድ አይገባውም። ነገር ግን ፂን ደግሞ ይወዳታል። ፂን ምን እንዳላት ፂ ብቸኛና አንድ ፍሬ እህቴ ነች። ስለዚህ ፂን ምንም ነገር ስታለቅስም ሆነ ምንም ስትል ማየት አልፈልግም እያለ ነበረ ሲነግረው የነበረው። ግን እኮ ኤፍራታም ብትሆን እንትን ትላለች በሚል ነበር ኤፍራታም እጁ አለበት ሲል ነበር። ግን እኮ ኤፍራታን ደግሞ ታፈቅራታለህ ብሎ እሱም ይነግረዋል ታሪኩ። ታሪኩም ይሄን እንትን ሲለው ባፈቅራትም ነገ ከሚቆፈርልኝ ጉድጓድ ቀድሜ እነሱን ቀብሬ ከዛ በኋላ ገባለሁ የሚል ነበረ ሀሳብ ሲሰጥ የነበረው የሚገርመው ነገር ማለት ነው እና ታሪኩም ጥሩ መልክና ጥሩ እንትን ሲሰጠው ሀሳብ፣ እሱ ግን ሀሳቡን በፍጹም ሊቀበል አልቻለም። ወደ ሉሊት ጋራ በመደወል ሉሊትም ስልኳን አንስታ ግን እኮ በጣም ጨካኝ ናቸው፣ እንደዚህ ያሳምማቸውኝ የሚል ነበረ። በኋላ ላይ ትንፍሽ እንዳታይ ከፈለግሽ የእጅሽ ነው አደለ ጥፍርሽ፣ አሁን ደግሞ እራስሽን ለሁለት እንትን ብዬ ቆርጬ የምሰጥሽ በሚል መልስ ይሰጣል። በቃ በቃ እሺ፣ በቃ ተው፣ ያው እኔ እኮ ማንም ይህንኑ ብዬ ምንም ተንፍሽ አላልኩም፣ ይህንኑ ስራ ያቃሉ ብዬ እና ስለዚህ ስለ ናታን አጣሪ ያን ነገር ናታን እኛ ስራ ውስጥ አለበት በማለት ነበረ የሚሰጣ። እንዲህ ናታን እንዴት ሆኖ፣ ምክንያቱም ናታን የሚታወቀው በሰዎች ለማዘን እንደዚ አይነት ቦታ፣ ወንጀል ቦታዎች ላይ መገኘት መስራት አይፈልግም። ነገር ግን ሴትየዋ ናች አንተ መበቀል አትፈልግም በማለት እያጃገነችው የዲያራ እናትነች ማለት ነው። እሱም ይሄን ሀሳብ በምሰጠው ጊዜ በቃ ኮራ ብለህ የበላይ ትሆንበታለህ አለሁ የሚል ነበረ መልስ የሰጠችው። እሱም ይህን ሀሳቡን ስራውን ባይወደውም ነገር ግን ያፌትን የበላይ ሆኖ ማየት ይፈልጋል። ስለዚህ ሀሳቧን ተስማምቶ በዛ አይነት ሲያስጨንቀውና ሲያናድደው ነበር። ስለዚህ ማነች ወደ ሉሊት ስንመጣ ሉሊት ደግሞ የሰጠችው መልስ በፍጹም ናታን፣ እንዴት ናታን እንደዚህ ሊያረግዘ ይሄ ናታን የእኛ ቤት ሰው እያለች ነበር። አዎ በቃ አጣሪ ሁሉንም ነገር ወሬ እንትንበ እያለ ሲደውልላን ነበር። እሺ ሲ አለቃ እያሉ ስትለው ነበር ማለት ነው። አሁን ላይ እንግዲህ ናታን የበላይ ሆኖ እያፊት ደግሞ የቤታችን ነው እየተቀናቀነ ያለው ነገር ግን እነሱን ለማጥፋት እየተከታተለ ናታንን የገባበት ተከታተሎ ሲል ነበር። የዲያራ እናትም ሆቴል አዛ እሱን ናታንን ከዛ ለማስወጣን ነበር ስራዋን። ማንም ሰው እንዳቅባት አትፈልግም። ልጇ እንኳን የባሏ ልጅ መጥቶ እንደዚህ ሲያይ ናታንን መጋረጃ ውስጥ ነበር የደበቀችው፣ እሱም ግራ እስከሚጋባው ድረስ የዚ ጊዜ ለሱ ሆቴል ይዛ ናታንም የሚከተሉ ሰዎች እንዳያዩት ሆቴሉን የገባው ደውሎ ሲጠይቅ ያፌትም ተከታትለን የሆነ ድርምንገር ድረስ በኋላ ላይ የሆነ ልብስ ለብሶ ተሰወረብን የሚል መልስ ነበር የሰጡት። እማትረቡ፣ እያለ ንዴቱን ሲበሳጭ ነበር ማለት ነው። እንግዲህ የዛሬው ቆይታችን ይሄን ይመስላል። ለነበረን ቆይታ እናመሰግናለን። ባይ ባይ ባ